ይሄ ወር እንግዲህ የዚህ በተለይ የተቸገሩትን በመርዳት በኢፍጣር ያለፈ ነው የሚገኘው ና የሲንቄ ባንክም የረመዳን ወር ጾም ምክንያት በማድረግ በባቡል ኸይር በጎ አድራጎት ድርጅት የኢፍጣር ስነስርዓት እያካሄደ ይገኛል። መርሃ ግብሩ አብሮነትና መረዳዳትን ለማጠናከር በማለም እየተካሄደ ያለ ሲሆን ድጋፍ የሚሹ ወገኖች፣ የሃይማኖት አባቶች፣ የባንኩ የስራ ኃላፊዎች፣ ደንበኞች ና ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል። ይህንን መርሃ ግብር በተመለከተ ደግሞ ተጨማሪ መረጃዎችን ሊያደርሰን ሌላኛውን ባልደረባችን መራውል ከድርን በቀጥታ መስመራችን ላይ አግኝተነዋል። መራውል እንደምን አመሸ? እስቲ መረጃዎችን ልታጋረን አመሰግናለሁ ምስክርና ትግስት እንዴት አምሳችኋል? የተወደዳችሁ ተመልካቾቻችን፣ ቀደም ሲል መግቢያችን ላይ ለማንሳት እንደሞከር ነው የሲንቄ ባንክ ከአምስት ሺህ በላይ ለሚሆኑ አባሮች የረመዳን ወር ጾምን ምክንያት በማድረግ የኢፍጣር ስነ ስርዓት በዚህ በሚገኝበት በባቡል ሀይር የበጎ አድራጎት ድርጅት ውስጥ አከናውኗል። እንግዲህ ባንኩ ከሶስት ዓመታት በፊት ወደ ባንክነት ከተሸጋገረ በኋላ በፋይናንስ ሴክተሩ ፈጣን እንቅስቃሴዎችን እያደረጉ ከሚገኙ ባንኮች መካከል ነው። እንግዲህ እንደሚታወቀው ባለፉት ቀናት ይህንኑ የረመዳን ወር ጾም ምክንያት በማድረግ በተለያዩ የሀገሪቱ ከተሞች ውስጥ የኢፍጣር ስነ ስርዓቶችን እያከናወነ ያከናወነ ቆይቷል። በዛሬው እለትም እንግዲህ ባንኩ የዚሁ የኢፍጣር ስነ ስርዓት መዝጊያ መርሃ ግብርን ነው በዚህ በባቡል ኸይር በጎ አድራጎት ድርጅት ውስጥ ያከናወነው። በዚህ በዛሬው የኢፍጣር ስነ ስርዓት ላይ ከ5000 በላይ የሚሆኑ አባወሮች ማለትም በአጠቃላይ ከ15000 በላይ የሚሆኑ ድጋፍ የሚሹ ዜጎች ነው የኢፍጣር ስነ ስርዓቱ የተከናወነው። ባንኩ እንግዲህ ካከናወነው የኢፍጣር ስነ ስርዓት በተጨማሪ ደግሞ የባቡል ኸይር በ አድራጎት ድርጅት ለሚያከናውናቸው የተለያዩ የበጎ አድራጎት ስራዎች የሚውል የአንድ ሚሊዮን ብር የገንዘብ ድጋፍም እንዲሁ አድርጓል ማለት ነው። የዚህ የበጎ አድራጎት ድርጅት መስራችና ዳይሬክተር የሆኑት ወይዘሮ ሐናን መሐሙድ በዚ ጊዜ እንግዲህ ባንኩ ላደረጉ ድጋፍ ምስጋናቸውን አቅርበዋል። ከዛ ባለፈ ደግሞ ድርጅታቸው በአሁናዊ አቅሙ ማለትም ከአምስት ሺህ በላይ አባወራዎች የከለላ መሆን ችሏል። በአጠቃላይ እንግዲህ ቀደም ሲል እንዳነሳውት ከ15000 በላይ ለሚሆኑ ድጋፍ የሚሹ ዜጎች ከለላ መሆን ችሏል። እነዚህን ዜጎች በየቀኑ በቀን ሶስቴ ይመግባል ማለት ነው። ይህ የባቡል ሀይር በጎ አድራጎት ድርጅት ማለት ነው። እንግዲህ የዚሁ የበጎ አድራጎቱ ድርጅት ዳይሬክተር እንዲሁም ደግሞ መስራች የሆኑት ወይዘሮ ሐናንም እንግዲህ እስካሁን ድረስ ይህንን የበጎ አድራጎት ድርጅት ሲደግፉ ለነበሩ ዜጋዎች ምስጋናቸውን አቅርበዋል። በቀጣይም ደግሞ ይህ ድርጅት ለሚያከናውናቸው የተለያዩ የበጎ አድራጎት ተግባራት ድጋፍ እንዲያደርጉም በዚሁ ጊዜ ጠይቋል። የሲንቄ ባንክም ይህንን ቀን በተለይም ደግሞ የረመዳን ወር ጾምን ምክንያት በማድረግ በዚህ በባቡል ኸይር የበጎ አድራጎት ድርጅት በማሳለፉ ከፍ ያለ ደስታ እንደተሰማቸው እንዲሁ አንስተዋል፣ ምስጋናቸውንም አቅርበዋል ማለት ነው። የሲንቄ ባንክ ፕሬዚዳንት አቶ ነዋ የመገር ሳም እንግዲህ በዚህ ጊዜ መልእክት አሰላልፈው ነበር ማለት ነው። ባቡል ሄር እንግዲህ እየሰራቸው ያሉ በርከት ያሉ የበጎ አድራጎት ስራዎች እንደሚከታተሉ እንዲሁም ደግሞ ድርጅቱንም የሚያስመሰግኑ ተግባራትን እያከናወነ እንደሚገኝ አንስተዋል ማለት ነው። ይህንኑ የታላቁን የረመዳን ወር ጾም ምክንያት በማድረግም የዛሬውን ኢፍጣር በዚህ ድርጅት ውስጥ በዚህ በበርካታ ዜጎችም እንግዲህ የማረፊያ በሆነ የበጎ አድራጎት ድርጅት ውስጥ በማሳለፋቸው እርሳቸውም ሰራተኞችም አመራሩም እንዲሁም ደግሞ የቦርድ አባላትም በዚህ ተገኝተው የዛሬውን ኢፍጣር ስነስርት በማሳለፋቸው ከፍ ያለ ደስታ እንደተሰማቸው አንስተዋል ማለት ነው አቶ ነዋይ መገርሳ እንግዲህ ከዚህ ባለፈ በተለይም ባንካቸው በፋይናንስ ዘርፉ አገልግሎቶች በተጨማሪ ደግሞ መሰል ማህበራዊ ኃላፊነቶችን እየተወጣ የሚቀጥል መሆኑን አንስተዋል ባለፉት አመታትም እንግዲህ ባንኩ ወደ ባንክነትም ከመሸጋገሩ በፊት ለ26 27 አመታት እንዲሁ በማይክሮ ፋይናንስ ዘርፍ እየሰራ ይገኛል በተለይም የታችኛውን ማህበረሰብ ክፍል ተጠቃሚ ሲያደርግ መቆየቱን አንስተዋል ማለት ነው አሁንም ወደ ባንክነት ከተሸጋገረ በኋላ ሁሉንም የማህበረሰብ ክፍል ተጠቃሚ የሚያደርግ እንዲሁም ደግሞ አካታች በእኩልነት ተደራሽ የሚያደርግ አገልግሎቶችን ለመስጠት እንዲሁ ወደ ባንክነት ከተሸጋገረ ጊዜ ጀምሮ በሁሉም ቅርንጫፎቹ ሊባል በሚችል መልኩ ከወለድ ነጻ የፋይናንስ አገልግሎቶችን እየሰጠ ይገኛል። ይህንንም አገልግሎት ነው እንግዲህ በማሳያነት ፕሬዚዳንቱ ያነሱት ማለት ነው። ይህ እንግዲህ የዛሬው የኢፍጣር መርሃ ግብር በተለይም ደግሞ አብሮነትና መረዳዳትን የነበረን የአብሮነትና የመረዳዳት እሴትን ለማጉላት እንዲሁም ደግሞ በዜጎች መካከልም ይህ የኖረ የሚቀጠል እሴት እንዲጎለበት፣ እንዲጠናከር በማለም ነው የተዘጋጀው ማለት ነው። ምስክርና ትግስት። ለአሁኑ በእኔ በኩል ያለው መረጃ ይሄንን ይመስላል። በያላችሁበት መልካም ምሽት